ሰላም የሁሉ ስፖርት ቤተሰቦች። በግፍ ህይወቷ ያለፈችው አትሌት አባት ዛሬም አደባባይ የልጃቸውን ፎቶ ይዘው ብቅ ብለዋል። በአስደናቂ ሁኔታ በወርቅ በብርና በነሐስ የደመቀችው ይቻ አትሌት ከተገደለች አራት ዓመታት እያለፉ ነው። አባታቸው ግን ፍትህን እየጠየቁ ነው። ምስራቅ አፍሪካ የአትሌቶች ስቃይ፣ ሞት፣ ዝርፊያ መነሻ ምድር ሆኗል እየተባለ ነው። በዝርዝር እንነግራችኋለን። የሰርሞ ፋራህ የአምስት ሺ ሜትር የታላቁ ብሪታንያ 14 ዓመት ክብረ ወሰን መሰበሩ አነጋጋሪ ጉዳይ ሆኗል። ይህን ካነሰናይ ቀን ዛሬ የኢትዮጵያዊ ጀግና ቀነኒሳ በቀለ የልደት ቀን ነው። ስለዚህም የምንነግራችሁ ነገር አለ። አትሌት ቢኒያም መሃሪ፣ ኢትዮጵያዊ ወጣት አትሌት የኢትዮጵያ ቀጣይ የ5ሺና 10ሺ ሜትር ተተኪ ሊሆን ይችላል እየተባለ ነው ትልልቅ አትሌቶች እነስም የመዝገቡንና እንዲሁም ደግሞ የወሚፍ ቀጀልቻ የመሳሰሉ አትሌቶች ሃጎስ ገብረ ሕይወት በተሸነፉበት ውድድር ቢኒያም መሃሪ ያደረገውና ያስገኘው ውጤት አሁን መነጋገሪነቱ ቀጥሏል። በዝርዝር የምናያቸው ጉዳዮች ናቸው። ላይክ፣ ሼር፣ ሰብስክራይብ በማድረግ አብረን እንድንቆያክ ቦታ ግብዣችንን እናቀርባለን። መነሻችንን ከኢትዮጵያዊ ጀግና ቀነኒሳ በቀለ እናድርግ። ቀነኒሳ በቀለ ዛሬ ልደት ባህሉን እያከበረ ነው ያለ መገናኛ ብዙኃንም ለቀነኒሳ በቀለ መልካም ልደት በዓልን እየተመኙ ነው። እናንተም በኮሜንት ቦክሳችን ለቀነኒሳ መልካም ልደት በዓል በማለት ሀሳብ አስተያየታችሁንና አድናቆታችሁን ግለጹለት። የማይደገመው ሳተና ቀነኒሳ በቀለ ቀነን ይከኝ አንበሳ ቀነኒሳ ዛሬ ልደት በዓሉ ነው። ሶስት ጊዜ ኦሎምፒክ ወርቅን በማምጣት ዓለምን ያስደመመው በ10000 ሜትር በ2004 ግሪክ አቴንስ በ2008 ቤጂንግ ቻይና የወርቅ ሜዳሊያ በ አምስት ሺ ሜትር በ2008 በዛው ቤጂንግ በኦሎምፒክ ብር በ አምስት ሺ ሜትር በ2004 ያመጣው ጀግና አትሌት አምስት ጊዜ ደግሞ የዓለም ሻምፒዮን ባለቤት ነው። በ10ሺ ሜትር 2003፣ 2005፣ 2007፣ 2009 በ5000 ሜትር 2019 በማምጣት የዓለም መነጋገሪያ አትሌት ነው። 11 ጊዜ ሀገር አቋራጭ ድሎችን በማስመዝገብ የትኛውም ሯጭ ይህንን ሁነት በምድር ላይ ያላደረገውን ታሪክ ያሳካው የኛው ቀነኒሳ በቀለ ብቻ ነው። ቀነኒሳ በቀለ ረጅም አመታት እነዚህን ሪከርዶች እዙ የቆየ ከአስር አመታት በላይ ሪከርዶቹን የግሉ ያደረገ ነው። ይህም 5000 ሜትርን 12 37 35 ከ2004 10000 ሜትርን 26 17 53 2005 ላይ እዞ የቆየ ነው። ቀነኒሳ በታሪክ ሶስተኛው ፈጣን የማራቶን ሰዓት ያስመዘገበ 2 01 41 በርሊን ማራቶን ሲሆን በዛን ወቅት የነበረውን የኪፕቾጌ ሪከርድ ለመስበር ሁለት ሴኮንድ ብቻ ነበር የቀረው። ስፔን የክፍለ ዘመኑ መርጥ አፍሪካዊ ስፖርተኛ ሲል የሰየመው ቀነኒሳ ዛሬ 42ኛ ዓመት ልደቱ ላይ ደርሷል። ባለፈ ጊዜ ባደረጋቸው ውድድሮች አርባ ዓመት አልፎ ትሪከርድን የሰብር አትሌት በመሆን መመዝገቡ የሚታወስ ጉዳይ ነው። እዚ ጋር ቀነኒሳን ከነሳን የምጊዜም ተቀናቃኙ ሞ ፋራህን መርሳት አንችልም። ዛሬ የሰር ሞ ፋራ 5000 ሜትር የታላቋ ብሪታንያ የ14 ዓመት ክብረ ወሰን ተሰብሯል። ብሪታንያዊ የሀገር ውስጥ ክብረ ወሰን የሰበረው ጆርጅ ሜልስ ሲሆን ትናንት ምሽት በኦስሎ ዳይመንድ ሊግ አራተኛ መውጣቱን ተከትሎ ነው። ሰር ሞፋራህ ከ14 ዓመት በፊት የ5000 ሜትር ወንዶችን የብሪታንያ ክብረ ወሰን ያዘ። 12 ደቂቃ 53 ሴኮንድ በመግባት ነበር። ይሁን እንጂ የቀድሞው የሊድስ እና እንግሊዝ ተከላካይ ዳኒ ሚልስ ልጅ ጆርጅ ሚልስ ወደ 12:46 ዝቅ አድርጎታል። ሞፋራህ ምንም እንኳን ሶማሊያዊ ቢሆንም ለብሪታንያ በመሮጥ የሚታወቅ ሰው እንደሆነ የሚታወቅ ነው። በዚህም እንግዲህ ሰር በሚል ከተሰጣቸው እንደ ማንቸስተር ዩናይትድ አሰልጣኝ የሰር አሌክስ ፈርጉሰን ሁሉ የሰር ማዕረግ የተሰጠው ነው። በነገራችን ላይ እንግሊዛውያን ሰር የሚለውን ማዕረግ ለማንኛውም ሰው ብድግ አድርገው የሚሰጡት ሳይሆን እጅግ በተለየ ሁኔታ የሚታይና የሚሰጥ ማዕረግ ነው። ከዛ ውስጥ አንዱ እንግዲህ ሞፋራህ መሆን ይታወቃል። የሞፋራህ ማዕረግ አሁን ሪካርዱ ተሰብሯል፣ ይላል ስፔንና ቢቢሲን ጨምሮ ሌሎች ዘገባዎች። በተለይ ከቀነኒሳ ጋር የሚያደርጉት የፉክክር ጊዜ የሚታወቅ ጉዳይ ቢሆንም ቀነኒሳ ግን እጅግ ከባድ ሰው እንደሆነ የሚታወቅ ነው። ለዚህም በ2004 አቴንስ፣ በ2008 ቤጂንግ፣ በ2008 ቤጂንግ ድርብ ድል፣ በ2004 አቴንስ ደግሞ ሌላ የብርን ሜዳሊያ ማስመዝገብ የቻለ ነው። ቀነኒሳ በ2003 ፓሪስ በ2005 ሄልሲንኪ በ2007 ኦሳካ በ2009 በርሊን በ2009 በተመሳሳይ በርሊን 10000 እና 5000 በ2003 ደግሞ ፓሪስ ሲሆንም በእነዚህ ከላይ በተዘረዘሩት ሁሉ ከፓሪስ ውጭ ያሉትን ወርቅ ያስመዘገበ ሰው ነው። በዓለም የቤት ውስጥ ሻምፒዮና በ2002 ደብሊን በ2002 በዛው ደብሊን 2003 ሉዛን ደብልንትን በ2004 እንዲሁ በተመሳሳይ በሉዛን በ2006 ፎኮካ እጅግ የወርቅ ሜዳሊያዎችን ሲበዛ በወርቅ ሜዳሊያ የተጠለቀለቀ አትሌት ነው። ህይወቱ ወደ ማራቶን ካቀናች በኋላ በ2016 በርሊንና 2019 በርሊን የወርቅ ሜዳሊያ ባለቤት ሰው፣ 2017 ለንደን ብር፣ 2024 ለንደን ብር፣ 2016 ለንደን ነሐስ፣ 2021 በርሊን ደግሞ የነሐስ ሜዳሊያ በማምጣት ቀነኒሳ ከአጭር ርቀት እስከ ማራቶን ድረስ ስሙን በክብር የተተከለ ሰው ሆኗል። ከሞፋራህ ጋር የማይረሰ ፉክክር ጊዜ የነበራቸው ቀነኒሳ በቀለ ዛሬ 42ተኛ ዓመት የልደት በዓሉን እያከበረ ባለበት ሰዓት የሞፋራህ የልደት የሪከርድ ደግሞ ተሰብሯል። ወደ ሌላ መረጃ እናልፋለን። ኢትዮጵያውያን በአምስት ሺና አስር ሺ ሜትር የትራክ ውድድር ላይ ነጥፏል ወይም ደግሞ ድርቀዋል እየተባለ ነው ተተኪ ማግኘት አስቸጋሪ በሆነበት በአሁኑ ጊዜ አትሌት ቢኒያም ሃሪ ወጣት ተተኪ አትሌት ነው የተባለ ነው። ያቴት ባስልጣኝ ሁሉ ፊደጎ ሲሆን የፔኔዳ ስፖርት ክለብ አባል እንደሆነ መረጃዎች ያሳያሉ። ለወደፊት የሜትርና 10000 ሜትር ያለ መንሪከር ሊሰብረ የሚችል ድንቅ በቃት ያለው ታዳጊ ነው ይሉታል። አሁን ቦስሎ እየተካሄደ ባለው ዳይመንድ ሊግ ላይ 5000 ሜትር ተሳተፈ ሲሆን ድንቅ በሆነ ብቃት የሁለተኛ ደረጃን በመያዝ 12:45:93 በሆነ ሰዓት አጠናቋል። ሶስተኛ ደረጃን በመያዝ ያጠናቀቀው ሌላኛው ኢትዮጵያ ኩማ ግርማ ሲሆን 5000 ሜትር ርቀት 12:46:41 በሆነ ሰዓት አጠናቋል። አትሌት ኩማ ድንቅ ብቃት ካላቸው ተተኪ አትሌቶች አንዱ ሆኖ ተመዝግቧል። ከዛ ውጭ ሶስተኛ ላይ እንግዲህ ጆርጅ ማይልስ ከግሬት ብሪቴን የወጣ ሲሆን ሀጎስ ገብረ ህይወት ከኢትዮጵያ 124682 በመግባት አምስተኛ ደረጃን ይዘዋል። በብዙ የተጠበቀው ዮሚፍ ቀጀልቻ 124907 በመግባት 8ኛ፣ እንዲሁም መዝገቡ ስሜ 124980 በመግባት ዘጠነኛን በመያዝ አጠናቀዋል። ኢትዮጵያን በ10ሺ በ8 በተለይ ከጥሩጌና ቀነኒሳ ኃይሌ በኋላ በርካቶች ሊያሸንፉ ይችላሉ እንጂ በእርግጠኝነት ያሸንፋሉ ብሎ በራስ መተማመን ላይ የለመድረስ እየተቸገሩ ነው የሚለው መረጃ በስፋት እየተሰራጨ ይገኛል። በመጨረሻም የሟቹ አትሌት አባት አደባባይ ወጥተዋል። የሟች ልጃቸውን ፎቶ በመያዝ ፍትሕን እየጠየቁ ነው። ምስራቅ አፍሪካ የአትሌቶች የፖለቲከኞች አርቲስቶች የሞት መናኸሪያ ምድር ተብሎም የሚለይ ነው። ባሳለፍነው ጊዜ በኡጋንዳዊቷ አትሌት እና ኑሯን በኬንያ ወልደሬት ያደረገችው አትሌት በፍቅረኛዋ አሲድ ከተደፋባት በኋላ እሷም ህይወቷ ካለፈች ከሶስት ቀን በኋላ ባለቤቷ ደግሞ ህይወቱ ማለፉ ይታወቃል። ከዛም በዘለለ ግን ኬንያዊቷ አግነስ ጀቤት ትሮብ ከሞተች ወራትና አመታት እየተቆጠሩ ነው። በ25 ዓመቷ በ21 ህይወቷ ያለፈው ይቺ አትሌት እጅግ አሳዛኝ ክስተትን አስተናግዳለች። አትሌቷ በ2020 ቶኪዮ 5000 ሜትር አራተኛ በ2017 ለንደን ደግሞ 10000 ሜትርን የነሐስ ሜዳሊያ በ2019 ዶሃ 10000 ሜትር ሌላ የነሐስ ሜዳሊያ ባለቤት ነች። በ3000 ሜትር ደግሞ በዱሃ 2020 82292 በመግባት ምርጥ ሰዓት አስመዝግባለች። 5000 ሜትርን 142068 ለንደን 2019 መገብታለች። 10000 ሜትርን 3520 በዶሃ 2019 ገባ 10 ኪሎ ሜትርን ደግሞ 301 በመግባት ያለም ሪካርድ ባለቤት ነበረች። እንዲሁም ደግሞ በ221 10 ኪሎ ሜትርን ማሸነፍ የቻለች ነች። በወርልድ ክሮስ ካንትሪ ሻምፒዮንሺፕ በ2013 በባይኮዝ በ2015 በጉያንግ በ2017 ካምፓላ ወርቅ ሜዳሊያ ባለቤት ስትሆን 2013 በባይኮዝ በ2015 በጉያንግ ደግሞ የብር ሜዳሊያ ባለቤት ነች። ይቺ አትሌት ቦርልድ ጁኒየር ሻምፒዮንሺፕ በ2012 ባርሴሎና በ5000 ሜትር በ2012 በዩጂን ዩናይትድ ስቴትስ ደግሞ የነሐስ ሜዳሊያ ባለቤት ነበረች። በለንደንና እና ዶሃ በ2019 17 በ10000 ሜትር የነሐስ ሜዳሊያ ያመጣች አትሌት ነበረች። ይች አትሌት በአሳዛኝ ሁኔታ በ25 ዓመቷ ህይወቷ አልፏል። ህይወቷ ሲያልፍ ደግሞ አንገቷን ጨምሮ በሆዷ ላይ የተለያዩ ቁስለቶች እንደነበሩ ይነገራሉ። በአሰቃቂ ሁኔታ ጉዳት ደርሶባትም ነው ህይወቷ ያለፈው። ባለቤቷ ኢብራሂም ሮቲች በቁጥጥር ስር እንደዋልና እንደተጠረጠረ መረጃዎች ያሳያሉ። አስክሬኗን በኬንያ በከፍተኛ ቦታ በሚገኘውና ና በርካታ አትሌቶች በሚኖሩበት የቀብር ስነስርዓት ከአንድ ሺ አስክሬኖች ጋር በክብር ያረፈ ሲሆን ይቻላል አትሌት ሰውነቷ በስለት ተወጋግቶ ከፍተኛ ሁኔታ ቆስላ አንገቷም የመታነቅ ምልክት አተኖሮት ነበር የተቀበረችው አሁን ኬንያዋን ስፖርት እንደሚያሳዩ አባቷ በዛሬው እለት ፎቶግራፉን ይዘው እስካሁን ድረስ ባካችሁ ለልጄ ፍትህ እንፈልጋለሁ ሲሉ በዛሬው እለት በኤልዶሬት ተሰይሞ በነበረው በከፍተኛው ፍርድ ቤት ውሎ ላይ ድምጻቸውን አሰምተዋል አልጭታ በብቃቷ የተመሰከረላት አትሌት ገዳይ ባለቤቷ በነጻ መለቀቁን ተከትሎ አባቷ ዳግም ፎቶግራፏን ዘው ለልጃቸው ፍትህን ለመጠየቅ አደባባይ ለመውጣት ተገደዋል ይላሉ። በኢትዮጵያም ከሰሞኑ የገለቴ ቡርቃ ታሪክ የተሰማ ጉዳይ እንደሆነ ይታወቃል። በነገራችን ላይ የገለቴ ቡርቃ ባለቤት ታደለ ገብረ መድኅን በቁጥጥር ስር ውሎ እንደነበረ ይታወቃል። ከዛ በኋላ የአያያዝ ጉድለት ታይቷል፣ ድብደባ ተፈጽሞበታል ተብሎ ነበረ በቁጥጥር ስር ውሎ ፍርድ ቤቱ የይግባኝ ወይ ደግሞ ቤቱ ባህራጅ የሚሸጥበት ውሳኔ ሳያስተላልፍ ቀርቷል። ከዛ በኋላ ድጋሜ ከስር የተፈታ ሲሆን በዚህ መንገድ መያዝ የለበትም በሚለው ጉዳይን ተከትሎ ፖሊስ በፍጹም አልያስኮትም ማለፍ ይታወቃል። አሁን ሕግና ስርዓትን ባከበረ መንገድ ድጋሜ ለመያዝ ከእስር ቤት ተለቋል። ከዚህ በፊት ድብደባ አልተፈጸመብኝም ልብስ የተወለቀውም ሮጬ ላመልጥ ስል ነው በል የሚል ሀሳብ እንደቀረበለት መረጃዎች ያሳያሉ። ምስራቅ አፍሪካ አትሌቶች ላይ የሚደርሰውን በደል ለመከላከል ይረዳ ዘንድ የኢትዮጵያ አትሌቶችን የሚከላከል ፖሊሲ ለማጸደቅ ወዲያ ወድያ ልጅ ትገኛለች። ክቡራትና ክቡራን የሁን ስፖርት ቤተሰቦች ለአሁን ያስኩት ጉዳይን ይመስል ነበር። መልካም ጊዜ